በስርዓተ ቤተ ክርስቲያን በኦርቶዶክስ ብትሄዱ ጳጳስ ሳይሞት ጳጳስ አይሾም ብሎ ደንግጓል። መነኮሳት ደሞዝ እንደሌላቸው ደንግጓል። መነኮሳት ከተማ እንደማይቀመጡ ደንግጓል። መነኮሳት በመኪና እንደማይሄዱ ደንግጓል። ይህ ሁሉ በብዬት መኪና ነው እያንዳንዱ የሚሄደው ብታዩት። እንደውም አብይ አህመድ እንደዚህ አይነት መኪና የሚሄድ አይመስለኝ። አሁን የስልጣን ወይም ክህነት የደረጃ አሰጣጥ እኔ እንደ ድሮ አይመስለኝም። ስታዩት እንደፈለገ ነው። እዚህ ከተማውን ዲያቆኖች ቄሱ ነዋል። ግን እነዚያ ዲያቆኖች ዝሙተኛ የነበሩ ናቸው። እኔ ራሱን የማውቃቸው ናቸው። ሮብና አርብ አይጾሙ። በእርግጠኝነት የምነግራቸው እነዚህ ሰዎች ለደሞዝ ነው ካህን የተደረጉ። አሁን እነዚህ እያሳለሙ ነው። በጣም አዝናለሁ። ሌቦች ኦርቶዶክስን ወረዋታል። የክህነት ደረጃ እኮ በዘጠኝ ነው የሚከፈለው። ከታች ወደ ላይ ብንሄድ እንኳ መዘምራን አለ፣ አናጉንስቲስ አለ፣ ንፍቄ ዲያቆን አለ፣ አራተኛ ዲያቆን አለ፣ አምስተኛ ቄስ አለ፣ ስድስተኛ ቆሞስ አለ፣ ሰባተኛ ኤጲስ ቆሞስ አለ፣ ስምንተኛ ጳጳስ አለ፣ ዘጠነኛ ሊቀ ጳጳስ አለ። ስለዚህ እነዚህ የየራሳቸው የክህነት የማድረግ ልክ በራማ በኢዩኤል በኤረር እንደሚደረገው የእግዚአብሔር ስርዓት በምድር ላይም አለ ብለን እኛ ኦርቶዶክሶች እናምናለን። ይሄ ግን በኢትዮጵያ ኦርቶዶክስ አለ ወይ ስትሉ፣ የለም። ስለዚህ ሁሉም ነገር ሁሉም ነገር የሞተ ነው። አስቸጋሪ ነው። ጋይስ ዘንድሮስ፣ አሁን ተክሊል አይታችኋል። ተክሊል ተክሊል ማለት አሁን ተክሊል የምታዩቸው በተክሊል የሚጋቡ በሙሉ ገርልፍሬንድ የነበራቸው አይታችሁታል። ባለፈው የአቡነ ምናምን አፈር የአቡነ ሀራ በረከታቸው ድረስ እያለ መጥቶ ቲክታክ ላይ ተዋርዶ የጠፋው ጎጃ ነው። ማን ነበር ስሙ? ኢንጂነር ነኝ ብሎ ቤስ መጥቶ እኮ አዋርቸዋል። አንተ ኢንጂነርም ልትሆን አትችልም። ሁኔታውን አይቸው ነቅቸበት ነው። ለምን የኢትዮጵያ የቤተ ክርስቲያን ሚስጥር ስለማወቅ ማለት ነው። ማን ነበር ስሙ? መጋቢ ሐዲስ ነኝ ብሎ የመጣው ሌባ መጋቢ ሐዲስ ኢንጂነር ዲያቆን ምናምን ብሎ የመጣው ያአሁን ሀራንት ናቸው አፈር ይቸለችል የነበሩ ይሄን ሌባውን ኔነ ቅድም ያጋለጥኩት፣ ለምን የቤተ ክርስቲያን ስርዓት ጠንቅኬ ነው የማውቀው። ይሄ ልጅ በተክል ሲያገባም አስታውሳለሁ። አራት ቺኮች እንደነበሩ ታስታውሳለሁ። ስለዚህ ኦርቶዶክስ ዝም ብላ ነው የምሰጠው። ለምሳሌ የክርስቲያኖች ጋር ብቻ በስርአተ ተክሊል በቅዱስ ቁርባን ይደረጋል ቤተ ክርስቲያንም ይህን ታስተምራለች። ተክሊል ማለት ምን ማለት ነው? ክብር ማለት ነው። ይሄ ማለት ደግሞ ሙሽሮች በጋብቻቸው እለት ቤተ ክርስቲያን በምትበስምበት አማካኝነት ወይም በስርአቱ አማካኝነት የሚያገኙት ክብርና ጸጋ ሲሆን በስርአተ ተክሊል የሚጸለዩ ጸሎት የሚቀቡት ቅባ ቅዱስ የሚለብሱት የሚካባና የሚያደርጉት አክሊል የመንፈስ ቅዱስ ማደሪያ በመሆናቸው የክብራቸው መገለጫ፣ እንዲሁም ሙሽራውና ሙሽሪቱ አንድ የሚሆኑበት ሲቀበሉ እንጂ ሲሰጥ የማይታይ ታላቅ ምስጢር ነው ይላል ኤፌሶን ሁለት ሰላሳ ሁለት ላይ ሂዱና ሪፈራሩ። መጽሐፍ ቅዱስ ነው አለ መመሪያችን የምንለው እኛ ኦርቶዶክሶች፣ ሂዱና ይዩት። ምስጢረ ተክሊል የተባለው ለሙሽሮች የሚሰጠው ታላቅ ጸጋና በረከት ተቀባዮች ሲያከብሩበት ነው እንጂ ሲሰጥ፣ በዓይን የማይታይ ረቂቅ በመሆኑ ነው። ስለሆነ በፍቅር በሰላም ተስማምተው እስከ ዕለተ ሞታቸው ድረስ ሳይለያዩ ለመኖር መንፈሳዊ ኃይልና ማስተዋልን የሚያገኙበት በረከትም ነው ይላል። ጋብቻ አምላካችን አንድ ወንድና አንዲት ሴት በቅዱስ ጋብቻ ተዋህደው ጸንተው እንዲኖሩ ለሰው ልጆች ከሰጣቸው በረከት አንዱ ነው። ስለሆነም በሚስጥረ ተክሊል አማካኝነት ጋብቻ የሚፈጽሙት ሙሽሮች ድንግልናቸውን ጠብቀው በንጽህና የኖሩ ናቸው። አሁን አብዛኛው ተክሊል የሚጭናይታችሁ ከሆነ እንደ መጋቢ አዲስ ምናምን፣ ኢንጂነር እንደተባለው ሰውዬ አራት ሴቶችን የሚቀመችል ጀግና ነው። ፈቶ ያገባ አግብቶ የፈታ ነው፣ ብቻ ገንዘብ ስላለው ካህናትም ገንዘብ ስለሚሰጣቸው መለኩሴዎችም ዘይዶንኬር ቤተ ክርስቲያኑ ብቻ ገቢ መቶ ሺህ ብር ያስገባል። ብቻ አስር ሺህ ብር ይክፈል። ምን አገባቸው? ህግ አለ ግሻለሽ። አይጠይቁም፣ ንጹህ ናቸው ይባላል። አዎ ይላል። ቀጥታ ሄደው ስጋ ወደሞ ይወስዳሉ፣ ሜሮን ይቀባሉ፣ ተክል ተጭኖላቸው ይወጣሉ። በቃ ሴርሞኒ ያደረገው ፒፕሉ። እንደ እውነቱ ከሆነ ግን እንደ እውነቱ ከሆነ ግን ተክሊል የሚባል ሴቷም ወንዱም ሌላ ወንድና ሴት የማያውቁ ንጹህ መሆን አለባቸው። ምንም ግንኙነት የማያውቁ ናቸው። ለእነዚህ ነው ተክሊል የሚገባው። ያላገባና ያለገባ መሆን ያላገባቸው ወይም ያላገባ መሆን አለባቸው። ያሌባ ግን አይታችሁታል፣ ቪዲዮውን ስናወጣበት ተክሊል አግብቷል። ሌላም ሰርግ አራት ሰርግ ነው ያሰረገ ባይዞ። እንደነዚህ ያሉት ግን ህዝቡን አታለዋል። እንደነ አሁን ለምሳሌ የመርካቶ ስድብ አከፋፋይ በታቦቱ ፊት ላይ በሞተው ዲያቆን ገንዘብ ከዘመርኩን በቀለ ጋር ሰብስበው ቢኒ ብልጮ ጋር የበሉት ማን ነበር ስሙ? ብርጅሶ ጻፊ ማን ዘለደታ የሚባለው ይሄ ሰውዬ ጓደኞቹ እዚያው ኤርትራውያን እዚያው ተነጋግረው ነው ሰርተፊኬት ሰጡት ታሰረ ቤት ኦርቶዶክስ ተብሎ ታወቀ ታወቀ ይሄ ሰውዬው አሁን አንድም ያያዘለት አመት ሰውዬ የቤተ ክርስቲያን ስርዓትም አያውቅም ተከትሎም አያውቅም በጣም ዘራፊ ነው በጣም ውሸታም ነው ፖለቲከኛ የሚሰራውን ስራ ነው የሚሰራው ተላላኪ ነው ሲፈልግ ሴት ተደፈረ ብሎ የጎንደር ቀሚስ ቀለም ነክሮ ይመጣል አማራን ለማዋረድ አሁን ግን የሁሉ ክርስቲያን ሲጨፈጨፍ የለም ስለዚህ እነዚህ እስከ ዕለተ ሞት ድረስ አክብረው ዘፍጥረት ሁለት አስራ ስምንት ላይ እንደተደነገገው ወይም እንደተነገረው አክብረው ጋብቻቸውን ይቀጥላሉ። ዛሬ እኮ በህወሓት ጦርነት ምክንያት በስርዓተ ቤተ ክርስቲያን የተጋቡ እኮ ሚስቶቻቸውን ገድለዋል ትግሬዎች። አማራ ሚስቶቻቸውን በሙሉ እዚህ አሜሪካን አገር ገለዋቸው። ሰሞኑንም ኒውዮርክ ላይ አንድ ትግሬ አንድ ነጭ ሚስቱን ገሎ አርዶ ሕፃኑን ግን ሳይነካው በቤት ውስጥ ቤቱን አቃጥሎታል። ተመልከቱ ዘመኑን። እንጂ እኮ ባልና ሚስት ባል እጅግ ሚስቱን መውደድ አለበት፣ ሚስትም እንደራሱ አድርጋሱ መውደድ አለባት። እስከ ዕለተ ሞታቸው የቅርብ ጓደኞች ናቸው። በመካከላቸው የሚነሳ አለመግባባት መፍታት አለባቸው። በሰላም መኖር አለባቸው። አንዱ አንዱን ተቻችሎ መኖር አለባቸው። ሁልጊዜም የክርስትና መንገድ መከተል አለባቸው። በመግባባት በመነጋገር በማሳመን እንጂ ሀሳብን በመለዋወጥ እንጂ በመደባደብ የሚሆን ነገር የለም። ትዳ ሁልጊዜ ሰላማዊና ትሁት መሆን እንጂ የበላይነትን ይዞ ቁጣ በማስነሳት እኔ በጣለ የቤቱ ራስ ነኝ እኔ ላይ ማለት አይቻልም። ወንድ ልጅ የቤት ራስ ቢሆንም ሴቷም ደግሞ ዘውድ ነች። ሴቷ የምትለውን ነገር ወንዱ ማዳመጥ ያስፈልጋል። የዛሬው ትዳር ግን አይታችሁ ከሆነ በቦክስ ነው የሚበተነው። ለምን ስንጋባም የውሸት ነበር። ሚስት እኮ እንኳን ለባሏ ለጎረቤቶቿ መልካም ምሳሌ መሆን አለባት። ባሏንና ልጆቿን የመንከባከብ ግዴታ አለባት። ባሏን ደግሞ ከምንም በላይ አክብራ ወይም የማክበር ኃላፊነት ተጥሎባታል። ከባሏ ጋር የተቀራረበ እጅግ ንጹሕ በሆነ መቀራረብ መኖር አለባት። መታገስ አለባት። አስተዋይ መሆን አለባት። ሚስት ለባሏ ዘውድ ናት። በእምነቷም ጠንካራ መሆን አለባት። ባሏ ሲበሳጭ በመልካም ንግግር ማረጋጋት የማንኛዋም ሚስት ግዴታ ነው። ማጽናናት አለባት፣ አሊያ ግን ትዳሯ አይጸናም። ለዚህ ነው ብዙ ሰዎች ትዳራቸው ይበተናል ይበተናል ይሰጣችሁ መጽሐፍ ቅዱስ ሳስተምር! ለእናንተ ብቻ ማስተማርን ማን ሰጠው? እዚህ ጋር መጽሐፍ ቅዱስን ማስተማር ለእናንተ ብቻ ማን ሰጠው? ለጳጳሳት ብቻ፣ ለዲያቆናት ማን ሰጣቸው? ለሰባኪያን ብቻ ማን ሰጣቸው? እኛስ መስበክ አንችልም ወይ? መስበክ ማለት እኮ ማስተማር ማለት የምታውቀውን ነገር ያነበብከውን ነገር ለሕዝቡ እንዲያውቅ ማድረግ በሚያምር ለዛ ባለው አንደበት መግለጽም እግዚአብሔር ቃል በእኛ ስለተነገረ ቆጫቸው? ብዙ ጊዜ ጋብቻቸው በቤተ ክርስቲያን ይጋቡን በምንም ለምንድን ነው ጋብቻቸው ብዙ ሰዎች የሚፈርሰው? አንደኛ ያለመጠናናት ሰው ይጋባል። ለዚህ ነው አሁን ይህን ያነሳሁት፣ እዚህ ቲክታክ ላይ ሰዎችን እናጋባለን ብለው ሰዎችን ገደል የሚከቱ ሰዎች እያዩ ይወስዳሉ። በጣም መጠንቀቅ አለባቸው። በጣም ደግሞ ኢትዮጵያኖችን አዋረዱን። በእንግሊዘኛ ሁሉ የመጧሉ። በጣም በጣም በጣም በሚሰባበርም አክሰንት ቢሆን እንኳ ወይም ደግሞ ሴንቴንስ ሰው ይሰማዋል። መደበር ያደረጉን ኢትዮጵያዊ በዚህ ደረጃ ደደብ ነው ወይ ተባለ። በእውነት ነው የምላቸው ሚውት አድርጓቸው ብርጅስቶ ወይ ብሎክ አድርጓቸው የሚሳደቡት ሌላው ሴ ትዳር ለምን ይፈርሳል የአካል ብቃት አለመመጣጠር ነው ምን ማለት ነው የአካል ብቃት ወንዱ ሴቷን ካላረካት መሄዱ አይቀርም? ሴቷ ወንዱን ካላረካች መሄዱ አይቀርም ይህን ማመን አለብ የአካል ብቃት መመጣጠር ራስን መንጥኖ መገኘት አለባት። ሴቱም፣ ወንዱ ሌላው፣ በመልክ ብቻ በውበት ላይ ብቻ ያተኮረ ጋብቻ ስለነበር ይፈርሳል። ሌላውስ በሀብት ብቻ ያተኮረ ከሆነ ደግሞ ይፈርሳል። ሀብት ሲጠፋ ይፈርሳል። በውበቷ ተመክተ ካገባት ውበቷ ሲረግፍ ይፈርሳል። ሌላው በሃይማኖት አለመመሳሰል፣ እንደ ሀቢባና ምናምን የተባለ የጎንደር ሻጋር እኔ ጎንደሬው አለሁልሽ የሚለው ሰውዬ ይሄ በሃይማኖት አይመላለሱም፣ አይመሳሰሉም፣ አይመሳሰሩም። ሀቢባና ባሏ ለንግድ ነው የተገናኙ እና ያበርድባታል፣ እሷ ላይ ያበርድባታል። ሌላ ነገር የለም እንጂ በሃይማኖት መመሳሰል አለበት ይላል መጽሐፍ ቅዱስ። አንድ ባልና ሚስት በሃይማኖት መምሰል አለባቸው። ፕሮቴስታንት ከሆኑ ፕሮቴስታንት ነው መሆን ያለባቸው። ሙስሊም ከሆኑ የተከበረ እምነት ነው እንደ እውነቱ፣ ሙስሊም ሆነው ነው መቀጠል ያለብህ። ክርስቶስን ካመለክ ኦርቶዶክስ ከሆኑ ኦርቶዶክስ ሆነው ነው መቀጠል ያለብህ። ካቶሊክም ሌሎች። የጋብቻ መፍረስ ዋናው ምክንያት በሃይማኖት አለመመሳሰል ነው። እነ ሀቢባ የምትባለዋ ድንጉላ ተጋብተው የሚኖሩት የቢዝነስ ጋብቻ ነው፣ የፖለቲካ ጋብቻ ነው፣ የዘረፋ